እምሩም አንቺ ከዛ ቤት መውጣት አለብሽ። ሰላም ጤና አይስጥልኝ። ውድና የተከበራችሁ ኢትዮጵያውያን እና ትውልደ ኢትዮጵያውያን በያላችሁበት የፈጣሪ ሰላምታ ይደረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑን ባክሮ እጠይቃለሁ። ጽናት ክፍል 55 ተለቀቀ።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 በጣም ስለምትወድሽ ነዋ! አሁን እምሩ ሁለታቸውም ቀልደኞች ናቸውና በመሃል ብዙ ቀልዶችን ተጫውተዋል። እምሩ የልብ ሕመምተኛ ስለሆነች ስለ ሞትም አንስተዋል። እባክሽን አግኝቼ ሳል ጠግብሽ ስለሞት አታውሪ ሩም ትላለች ናውሚ ቃል ገብተልኛል። እኔ የሆነ ነገር ብሆን የራስህን ህይወት መጀመር አለብህ። ደግሞ ፈጣሪ እድሜን ያረዝምልኝ።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 ኧረ በስመ አብ፣ የሰውን ትኩረት ለመሳብ ብለህ ራስ ላይ አታሟርት። ሄኖክም መስሎሽ ነው እንጂ አይደለም። እኔ ትክክል ነኝ። እዚህ ስታየኝ ለስራ እንጂ ለሌላ ዓላማ የቆንኩ እንዳይመስልህ። ያሰብኩትን ባለመናገሬ ብዙ ነገሬን አጥቻለሁ። ስለዚህ ዝም አልልም፣ እያሉ ሄኖክና ጽናት ጭቅጭቃቸውን ቀጥለዋል። ሄኖክ ጽናትን ተፈታተንሽኝ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 አውሩ እንጂ ይላል። እኔ ከቀልዱ ይልቅ ቁም ነገር ሊያበዛለው አንተም ስልክ ይዛሃል እና ከሄኖክ ጋር አታወሪም እንዴ? ሄኖክም እድሜ እየገፋ ሲሄድ ቁም ነገር ቁም ነገር ያጫውትሃል። ሴትና ሄኖክ ስለማይስማሙ መበሻሸቃቸውን ቀጥለዋል። አረባካችሁ ጉባኤ ሌለው ክርክር አደረጋችሁት እያለ ኪራ። ቀጥሎም ናሆም ሰዓት ጎርሶ ሰዓት ለብሶ ይመጣል ኪራ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 እሷ ምንም አላደረገችም። እምሮናት የነገረችን የነገረችኝ ምንም ብትበድላት እሷ አንድ ነገር እሷ ላይም ብላ አትናገርም። ራም ንቃ እንጂ ፅናት እኮ እየተጫወተችብኝ ነው። በጣም ተናዷል። ካልፈለገች እኮ መውጣት ትችላለች። አሁንም ሊሄድ ብትልህም እሺ ብለህ አትሰዳትም። ኪራም ቆይ ውጪ ላይ አደረች ብለህ ነው እንደዚህ የምትሆነው? ቆይች ልጅ የሆነ ነገር ብትሆንስ፣ አታሳዝንህም? ሌላ በኩል ሐሴትና ሄኖክ ውጡ ተብለው ስለወጡ፣ ቆይ ምን አጣልቷቸው ነው ይላሉ። ሐሴት እና ናሆም አሁንም መጣለታቸውን ቀጥለዋል። ሻነሽ እስስት ነህ ይባባላሉ። ወንድ ብትሆንማ ጓደኛሞች ሲጣሉ ጥለህ አትወጣም ነበር እና ኪራ እየተጨቃጨቆ እያለ ጽናት ተንደርድራ ገብታለች። ናሆም በቃ አትናገረው እሱ ትናንትና ጠጥቶ ስለነበር ነው እሳቱን ከለከሹ በኋላ ለማጥፋት ሞክሬ ም ቆይኔ አላሳዝንህም። እኔ በፍቅሯ አስወርቅላት መውደቂን ካረጋገጠች በኋላ እኔ ላይ መጫወት ጀምራለች። አሁን አንተ ቆይ ወንድ አይደለህም እንዴ? በቃ እምቢ ካለችህ ተዋት። የራሷን ይሆት ትኑር ፍቀድላት። ቢራ እልፍ አላፋት በድያት ሊሆን ይችላል። ያንን ግን በይቅርታ ልናልፈው ተስማምተን ነበር። እሷ ግን አስመሳይናል። እምሩ ይሄን ጉዳይ ለእነሱን ተውላቸው እነሱ ይጨርሱ ትላለች እምሩ ብዙ ነገር እንተው እየተባለኮ ብዙ ነገር ተበላሸ። ግን እኮ ጥፋት አለብህ፣ ኪራን እንደዚህ መናገር አልነበረብህም ትላለች ጽናት። በራስሽ መቆም ጀምሪ፣ አንቺ ነሽ ራሽን ምታስከብር። እምሩና ሰኒ ካፌ ተገናኝተዋል። ነው አስቸኩለሽ የጠራሽኝ? ናት ውጭ እንዳደረችና ናሆሚና ኪራ እንደተጋጩ ትነግራታለች።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 ሌላ በኩል ጽናትና ሄኖክ ጽናት እቃ ለማውረድ ኪችን ትንጠራራለች። ላግዝሽ ምን ለመሆን የሞከርክ ነው? ኢትዮጵያዊ ባህላችን ነው የሚለውን ለማስቀጠል ፈልጌ ነው ይላታል። እሽ ቢጤ ትርትር የምትል ኩራት አለችብሽ። ጽናትም ቆይ ከኔ ምንድን ነው የምትፈልገው? በትዕቢት አትወጣጠሪ። የሚያድግ ልጅ ግንባሩን ይሳማል ብሎ ስሟታል። ግንባሯን ይሄንን እየሳማት እያለ ኪራ ከኋላቸው አይቷል።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 ከሐሴትም ጋር የሚያጨቃጭቃቸው ይሄ ነገሩ ይሆናል። ጽናት ብቼን ካገኘኝማ የሚያረገውን ነገር ነው የሚያጠው። ይሄ ነገር ከኪራ ጋር ያላቸውን ግንኙነት ክፍተት ይፈጥራል። እኒና ምሩ ስለተመካከሩ ጽናትን ቀጥረው አግኝተዋታል። አንቺ ከዛ ቤት መውጣት አለብሽ። ጽናት አይ አይሆንም።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 ሆሜ እባክሽ እምሩ፣ የነጽናትን ፍቅር እናድ ነው። እምሩም እኛ ዝም ብለን ማየቱ ይሻላል። ናሆም ከዳር ሁነን እሳት ሲቀጣጠል እያየን ዝም ማለቱ ይከብዳል። ደግሞ እኛ ገብተን እሳቱን ብናባብሰውስ። ሆሜ የሆነ ሚስጥር እንዳለ ይገባዋል። መናገር ካልፈለጋችሁ እኔ አላስጨንቃችሁም። ዛሬው የነበረኝ ቆይታ የጽናት ክፍል ሀምሳ ክፍል 55 እዚህ ጋር ያበቃል ማለት ነው። ለነበረን ጊዜ፣ ለነበረን ቆይታ እጅግ በጣም አርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ ባይ።